አልነገርም ለሰው ቢርበኝ ለሰው አልነገርም ዋጋለሁ እኔ አላቅም ካርታ የለውም ምን የለው ሊያፈርሱ ጀምረው ነበር እና ኑሮ አይደለም እዚህ ጫካ ውስጥ ነው ያለሁት እኔ በህይወቴ እንደዚህ አስደንጋጭ የሆነ ኮሚት ገጥሞኛ አያውቅም የትም ቦታ ሶሻል ሚዲያ መጠቀም ከጀመርኩ ጀምሮ ማለት ነው። በተለይ ደሃዎች፣ ምስኪኖች ሊረዱበት ባለ ቦታ ላይ ሰው ገንዘቡን እንኳ አውጥቶ መርዳት ባይችል ዶዋና ጸሎት ያደርጋል ለዛ ሰው፣ ለተቸገረ ሰው በቃ፣ እንጂ እንደዚህ እነሱን ማየት አንፈልግም፣ የተቸገሩ ሰዎችን ማየት አንፈልግም፣ አታምጡብን፣ በውስጥ ጨርሱ። ይህ ባልና የሚስት ጸብ አስመሰላችሁ፣ ትኩ በውስጥ ጨርሱ። እንደዚህ አይነት የተቸገረ ሰው እንዴት ነው በውስጥ ሊጨረስለት ከማንጋ ጋር ከምን ከምን ከምን አንጻ እንዲ አንዳንድ ጊዜ እንደ ሰው አስቡ። ከየሰውኛ ባህር የኖራችሁ የምር እንደዚህ የአስተሳሰብ ድህነታችሁን ሞርዱት፣ አስተካክሉት። አሰላሙ አሌይኩም ወራህመቱላ በረካቱ። ሰላም ወደ ቤተሰብ እንዴት ናችሁ? ዳና ናችሁ? እንግዲህ ረመዳን ከገባ ጊዜ ጀምሮ ቪዲዮ ለቅቅ አላውቅምና በጣም ናፍቃችሁኛል። የምር ቤተሰቦች በጣም ተናፍቃቸዋል። ክርስቲያን ወገኖች እንዴት ናችሁ? የአብይ ጾም ጾማችሁ እንዴት ነው? እንዴት እየሄደላችሁ ነው? ሀሪፍ እንደሚሆን ተስፋ አደርጋለሁ። ሙስሊሞችስ ሮመዳን እንዴት ነበረ? የሮመዳን ጾም እንዴት እየሄደላችሁ ነው? ሀሪፍ እንደሚሆን ተስፋ አደርጋለሁ። እንግዲህ ደስ የሚለው ነገር ሁለቱም እምነት ጾም ላይ ነን። ጾም ደግሞ ወደ ፈጣሪ መቃረቢያ መሳሪያ ነው እና እንግዲህ ይህን እድል በመጠቀም ሁላችንም በደዋና በጸሎት ልንበረታ ይገባል። ለሀገራችን ሰላም፣ ለህዝባችን ሰላም፣ ለእኛም ብቻ እንዳጠቃላይ ለሁሉም ነገር ፈጣሪ ያለውን ነገር እንዲያሳምረውና እንዲያስተካክለው ደዋ ማድረግና ጸሎት ማድረግ ላይ እንበረታ ማለት ወዳለውኝ እና ጉድ ቤተሰቦች፣ ዛሬ ያመጣኝ ነገር ምን መሰላችሁ? ሶፊያ እንግዲህ ትናንት ትናንት ልበለው አለቅም፣ አሁን እየነጋ ነው እንግዲህ ከሰሞኑ የለቀቀችውን ቪዲዮ አይታችኋል። ከትናንት ዳ አልበለው ምክንያቱም ዛሬ ሁለተኛ ቀኑን እየያዘ ስለሆነ ከነጋ ማለት ነው። እና በዛ ቪዲዮ ላይ እንግዲህ በጣም አሳፋሪ የሚያስደነግጥ ኮሜንት መግቢያ ላይ እንዳያችሁ ታይታችኋል። የምር ማለት ነው እኔ በጣም ነው የደነገጥኩት። እንዴ ሰው እንደዚህ ነክል ማለት በተቸገረ ሰው የሚያፍር ሰው አለ? የተቸገረን ሰው በዚህ ልክ የሚንቅ ሰው አለ? እንዴ ማለት አጋጥሞኝ ስለማያውቅ በጣም ነው የደነገጥኩት። ለመጀመሪያ ጊዜም እንደዛ አይነት ኮሜንት ስላጋጠመ ማለት ነው። እና እንግዲህ ሶፊያ አንድ የተቸገሩ ሚስኪን አባት አስተዋውቀ ነበር ትናንት፣ እንዲረዱ ማለት ነው ያስታውሳቸው፣ እኮ ክርስቲያን ወገኖች ናቸው። በነገራችን ላይ ክርስቲያን ወገኖቻችን ናቸው፣ አስታውሰዋቸው እንዲረዱ፣ እነሱም ካላቸው ረድተው፣ ሰውን መርዳት የሚፈልግ ሰው ካለ በሶፊያ አማካኝነት እሷ ይቶቻናል ይዘው መታ አስተዋውቋቸው እኒህ አባት ደግሞ ለመጀመሪያም ጊዜ አይደለም። በነገራችን ላይ በተለያየ አጋጣሚ ሌላ ሜዳ ላይ ቀርበዋል እና ችግራቸውን አውርተዋል፣ አልቅሰዋል፣ አንብተዋል። ግን ችግራቸው እስካሁን ድረስ አልተቀረፈላቸውም። ማንም የረዳቸውም የለ፣ እንደውም የነገደባቸው ቢሆን እንጂ ማለት ነው። ስለዚህ እኒያን ሰዎች እኒህን አባት እንግዲህ አምጥታ ስታስተዋውቅ ያለውን ነገር ብቻ በቪዲዮ ስታቀርብ እንደዚህ አይነት ቪዲዮ ሶፊያ ለምን ታመጫለሽ? እኛን አታጨናንቁ። እንደዚ አይነት ቪዲዮ በውስጥ ነው መጨረስ ያለበት ብላ አንዷ ኮሜንት አድርጋለች። በመጀመሪያ እነዛን ሰዎች ማመስገን ፈልጋለሁ፣ ያስታወሷቸውን፣ የረዷቸውን ሰዎች ፈጣሪ በወጣ ይተከላቸው። የምር መልካም ስራቸውን ፈጣሪ እንዲቀበላቸው ዱአይ ነው። ዱአይ የምር በጣም ነው በቃ፣ ከልቢ ዱአ ያደረግኩላቸው የወላይ ነው ምላቸው በጣም ማለት ነው። በቃ አላድላ አንዳንድ ጊዜ እንደዚህ በተለይ ቲክቶክ ሰፈር ላይ ጭቅጭቅ፣ ንትርክ፣ ምናምን መበሻሸቅ ነገር ስታዩ ተስፋ ቁረጡ ቁረጡ ይላቸዋል። እና እንደዚ አይነት ሰብአዊነት የሚሰማውን ሰው በሰውነቱ ብቻ ሰውን ሲረዱ ስታዩ ኢትዮጵያዊነታቸውን ሲያንጸባርቁ ስታዩ እንደ ሰው እንደ ሰው አስበው እንደ ሰውኛ ሰው ስለሆነ ብቻ ሲረዱ ስታዩ እንደገና ድጋሚ ተስፋችሁ ይለመልማል እና እንዴ ብዙ ጊዜ በሚበሻሸቁ ሰዎች አንዳንዴ የተስፋ ቁረጭ ቁረጭ ይለኛል። እንደዛ አይነት ሰዎች ደግሞ ሳይ እመለሳለሁ እና እንደዛ አይነት ሰዎችን አላህ ያብዛልን፣ የምር ያብዛልን። እንደዛ አይነት መልካም፣ በነገራችን ላይ ክፉ ሰዎች እየኖርን ያለነው በመልካም ሰዎች ዱዓ፣ በመልካም ሰዎች ስራ፣ በመልካም ሰዎች ጸሎት መሆኑን ልንረሳ አይገባም እንጂ ክፉ ሰው ይች ምድር ቢሞላት ምድር ትገለበጣለች። ግን በመልካም ሰዎች አማካኝነት ነው ልንኖር የቻል ነው። እና ለማንኛውም ወደ ርዕሴ ስመለስ ምን መሰላችሁ፣ ሩታ ግሪስ ፋሚሊዎች እንግዲህ ወደ ስልሳ አምስት ሰዎች ናቸው። ልጅቷን ላይክ ያደረጓት ለምን እንደዚ አይነት ቪዲዮ ትሰሪያለሽ? እንደዚ አይነት ቪዲዮ በውስጥ ጨርሱ፣ የባልና የሚስት ጭቅጭቅ ንትርክ አደረገችው። የነሩታ ድራማ መሰላት መሰለኝ። ና እንደዚ አይነት ነገር አታምጭ። ምን ማለት ነው አሁን? አስቡት እስኪ የተቸገረ ሰው በውስጥ ጨርሶ ማለት ሶፊያ ምን ልታደርጋቸው ነው? በውስጥ ምንድን ነው የምጨርሰው? ስታስቡት፣ ሲጀመር ማሰብ ብትች ይኖረው እንደዚ አይነት ኮሜንት ባልጻፍሽ። ላይክም የሚያደረጋችሁት ጭምር ማለት ነው። እንደጻፋችሁት ነው ሰው ያይናል ወይም ደግሞ ሰው ያውቀናል ብላችሁ ሳይሆን ፈጣሪ ያየናል፣ ያውቀናል። የምንጽፈውን ነገር የምትጽፉት ነገር የምትናገሩት ነገር የምታደርጉት ነገር እኮ ነገጣት መቼም ማንኛውም መምነት ወደ ፈጣሪው እንደሚመለስ ያስተምራል፣ አይደለም ፈጣሪ ዘንድ ስትቀርቡ ደግሞ እያንዳንዱ ያደረጋችኋት ነገር ያው ኪታባችሁ ተብሎ ይሰጣል። ታነቡታላችሁ፣ ታይታላችሁ። የዛው ሰዓት ምን ልትመልሱ ነው ለፈጣሪ? ፈጣሪ ጋር ልትከራከሩ ነው? ወይስ አላደረግኩም ብላችሁ ልትሄዱ ነው ወይስ ምንድን ነው? ሰው ሁኑ፣ እንደ ሰው አስቡ፣ ወደ ራሳችሁ ተመለሱ፣ ከሰውኛ ባህሪ አትውጡ። የምር በጣም ነው ያዘንኩት። እንደዚ አይነት ሰዎች እኮ ፈልገው እኮ አደለም ሚዳለ ወጥተው እርዱን ነው የሚሉት የሚያለቅሱት እኮ ፈልገው አደለም እኮ። መቸገርን የመሰለ የሚያስጠላ ደህነትን የመሰለ የሚያስጠላ ነገር እኮ የለም። የሰው ልጅ ፊት እኮ ከሳት የበለጠ ነው የሚገርፈው። መቼም ከድሃ ማህበረሰብ ነው የተወለድነው። ድሃዎች ነን፣ አብዛኛው ኢትዮጵያዊ ድሃ ነው። አብዛኛው ከድሃ ቤተሰቦች ነው የተወለድነው። ችግርን ያላየ የለም አደለ? ችግርን አይታችሁ ከዛ ችግር እንኳ ኢቨን ሳትወጡ እኮ ነው እንደዚህ አይነት ነገር የምትናገሩት። አሁን እንደዚህ ብለሽ ኮሜንት ያደረግሽው እኮ ያልሺው አረብ ሀገር ነው። ከችግር እኮ አልወጣሽም። ችግር ነው ደግሞ አለም ላይ እንድንበተን ያደረገን። እና አንቺ መርዳት እንኳ በትቺ፣ ሰው በገንዘቡ ሊሆን ይችላል፣ በሀሳብ ሊሆን ይችላል፣ በጉልበቱ ሊሆን ይችላል በጸሎት ሊሆን ይችላል፣ በዱዓ ሊሆን ይችላል። መርዳት የሚፈልግ ስን ትነፍሰዋል በዚች አጭር ህይወት ላይ ዘላለማዊ ህይወት የሚያስቀጥል አይነት ስራ አለ አይደለ፣ መልካም ስራ ሰርተው ማለፍ የሚፈልግ ሰው አለ። መልካም ስራ ደግሞ ስትሞችን ማብሮች ነው የሚሞተው መልካም ስራ ሰው እንኳ ገላው ይሄ ገላው ፈራሽ ነው አይደለ፣ ጅስማችን ፈራሽ ነው። መልካም ስራችን ግን አይሞትም፣ ህያው ነው። ልታውቁት የሚገባው ማለት ነው። እና እንደዛ አይነት ነገር እንኳ ባይመቻችሁ እንደዛ አይነት ነገር ማየት ባትፈልጉ መረዳት እንኳ ባትፈልጉ እለፉት እንጂ ሰዎች መረዳት የለባችሁም አይባልም። እናንተ እኮ ነገ ጠዋት ምን አይነት ህይወት እንደሚገጥባችሁ እኮ አታውቁም። ዛሬ የምትኖሩትን ህይወት ነገ ላትኖሩት ትችላላችሁ። የባሰ ችግር ልትገቡት ትችላላችሁ ወይ የተሻለ ህይወት ይገለባበጣል። እዚህ ምድር ላይ ዛሬ ያገኘታችሁ ከሆነ ነገ ልትቸገሩ ትችላላችሁ። ዛሬ የተቸገራችሁ ከሆነ ነገ ልታገኙ ትችላላችሁ። ይሄም በማንኛውም ሰው ላይፍ ወይም ህይወት ላይ የሚያጋጥም ነው እና እንደዚህ አይባልም አይባልም። በጣም ያሳፍራል። እንደውም እኮ በፊት ላይ ዩቲዩበሮች ትንሽ እውቅና ሲያገኙ ፍምስና ሲያገኙ እንደዚህ ሰዎችን አስተባብረው የተቸገሩ ሰዎችን ነበር የሚረዱት አሁን ላይ ግን እንደዚህ አይነት ነገር የለም ጠፍቷል፣ ማለት ትችላላችሁ። ከስር አንድ ነው የምታገኙት። እና እንደዚ መበረታታት እኮ ያለበት እንደዚ አይነት ነገር ነበር ብታውቅ ኑሮ። ግን አሁናች እዚ ጋ ሩታ ግሬስ ብለሽ በሩታ ፕሮፋይል የምትጠቀሚ ወይም ደግሞ ይህን ኮሜንት ያደረግሽዋ ማለት ነው፣ በእርግጥ ከነሱ የወረሽውን ከነሱ የተማርሽውን ነው እዚጋ መተሽ ያንጸባረቅሽው የጻፍሽው ማለት ነው። አልፈርድብሽም እዛ ሰፈር እንዳጠቃላይ ከነሱ ሀገር የሚሰሩ ሙስሊምም ክርስቲያንም ከነሱ ምንም ነገር አትማሩም፣ በቃ እንደውም የወጣ ነገር ነው የምትማሩት፣ እናንተ የሚበድል ነገር ነው የምትማሩት ብለናችሁ ነበረ። ያው ከዚህ በላይ መበደላለ እንደ ከሰውኛ ባህሪ እንድትወጡ ማለት እኮ ከባድ እኩ ነው። እንደ ሰው እንዳታስቡ እኮ አድርጓችኋል። ጭካኔ እኮ አስተማሯችሁ። ጭቅጭቁ ንትር እኩ ነው፣ በቃ ጆሮአችሁ ላይ የሚያቃጭለው ልክ እንደ ጭቅጭቅና እንደነትርክ በውስጥ ጨርሾ ብለሽ፣ እረፍት የእነሱ ስራ መሰለሽ?